ሰላም፣ ዛሬ ደግሞ የማሳያችሁ ምርጥ የእጅ ስራ እንደዚህ በአበባ መልኩ እንዴት አድርገን ነው የምንሰራው የሚለውን ቪዲዮን እስከ መጨረሻ ተከታተሉት። ቪዲዮን እስከ መጨረሻ ካያችሁት አሰራሩ የሚገባችኋል። እና ደግሞ ያው በደንቡ እኔ ስዛራ ማለት ነው። አሁን እንግዲህ ጀምር ያለው ማለት ነው። ጀምሩ ላይ ነኝ ያለሁት። ጀምሩ እና አሁን ማሳያችሁ ያ እንግዲህ እዛ ጋር ሰርቼ ያለቀው ነው እና አምስት ሰንሰለት እንሰራ እና ከዛም በኋላ አምስት ሰንሰለቱን እንደዚህ እናጋጥመዋለን እንደ ጥብቅ አርገን ማለት ነው። ከዛም በኋላ አምስት ሰንሰለት የሰራን ውስጥ አንዳንድ እዮሽ ሶስት ሶስት ሰንሰለት እያደረግን አንዳንድ እዮሽ እንሰራለን ማለት ነው። እንግዲህ ተከታተሉ። አዲስ ጀማሪ ወይም ደግሞ ለመማማር ለምትፈልጉ ከመጀመሩ ማየት አለባችሁ። ገብታችኋል? ከጅምሩ ካያችሁ ምንም አይከብድባችሁም። ቢሆን ሰንሰለት እያደረግኩኝ እነዚህ አበቦቹ ፈርጦቹ ስምንት ሆነው እንዲመጡልን መጀመሪያ ከዚህ ውስጥ ስምንት አንዳንድ መስራት አለብን። ገብታችኋል? አሁን ሶስት ሰንሰለት እንወጋለን። አንድ እናርከ እንሰራለን። አሁንም ሶስት ሰንሰለት ወቅ ሰርተን አንዳንድ እንወጋለን ማለት ነው። ውስጡ ላይ ማለት ነው። አንዳንድ ልጅ አሁን እንግዲህ እየጨረስኩ ነው። አንድ ሁለት ሶስት ከዚህ የት ነው የምናውቀው? ቅድም ይሄ ጀምሮ አምስት ሰንሰለት አድርገን የገጠምነው ውስጥ እንትን እያለን እንሰራለን አንድ አሁን እየቆጠር አንድ ሁለት ሶስት አራት አምስት ስድስት ሰባት አንድ ይቀረኛል፣ ስምንት ረዝራ እንግዲህ የዘጋዩት እነዚህ። አሁን አበባዎቹ እንዴት እንደሚሰሩ ነው ማሳያችሁ። ያን የቆጠር ቁጭታቸዋል እዚህ አድርገን ለመስራት እና በጣም ቀላል ነው። ከጅምሮ ከታይ ማንኛውም ነገር ጀምረን ግን ከመጨረሻው ካላየ ነው አይገባም። እንደዚህ ስናየው ስንሰራው እና ስናየው ነው የሚገባ። ሁለተኛ ዙር ላይ ደርሻለሁ ማለት ነው። እንደዚህ እንትን የደረስንበት በቃ ሁለተኛው ዙር ላይ እነዚህ አንድ ዬ ውስጥ ጥብቅ አርገን እንሰራና ሶስት ማዕዘን እንሰራለን። አሁንም ሶስት ሶስት ሰንሰለት ማለት ነው። ሶስት ሰንሰለት ከሰራን ዙራችን ጋር ማለት ነው። ሶስት ሰንሰለት ከሰራን ነው ያው ግጥም አድርገን ያ ቪዲዮ ትንሽ አቀራረጽ ስላልተመች ነው። በፓርት ቱ ደግሞ በደንብ አድርጌ ቀርጬ እንዲታያቸው ደግሞ እንቀርብላችኋለን። አሁን እዚህ ቅድም ሰንሰለት የሰራን ውስጥ ምን እናደርጋለን ማለት ነው፣ አራት እንወቃለን አንዳንድ ማለት ነው። ይህ ሁለት ሶስት አራት ሰራው ማለት ነው። አሁንም ሳንጠል ሁለት ሰንሰለት እንወጋና እናደርጋለን ጥብቅ አርገን እንሰራለን። ከኋላ ሶስት ሰንሰለት ከፊት ሁለት አድርገን ከዛ እንደ ጥብቅ እናደርግና ሁለት ደግሞ ጥብቅ አርገን ሳንጠል እንሰራለን ማለት ነው። እዛ አሁንም ሰንሰለት ሶስት ሰንሰለት አንድ ሁለት ሶስት አራት ከዛውን ያው ሁለት ሰንሰለት እንወጣለን። እንዴት ጥብቅ አርገን እንሰራለን። ከዛን ሁለተኛው ላይ ልንሻገር ስንልም እዛች ጋር ጥብቅ አርገን እንሰራለን። አንድ ሳንጠልፍ ማለት ነው ሁለቱን አብረን እናገናኛለን። በኋላ እዛ ላይ ነው ሰንሰለት ሰርተን እነዚህን አሁን እየሰራው ያለዋቸውን አበቦች የምንሰራው ማለት ነው። ያው ፓርትቱ ላይ ነው ግን አሁን ቪዲዮ በጣም ስለሚረዝም በፓርትቱ ደግሞ ሁለተኛውን አበባ ሶስተኛውን አበባ እየሰራው አሳያችኋለሁ። ደግሞ እነዚህ ሁለት ሰንሰለት ከፊቴም ከፍራም ሁለት ሰንሰለት ሶስት ሰንሰለት እየሰራን ጥብቅ አድርገን እንሰራለን ሁለት አራት እንደዚህ ዝጋ፣ ጥብቅ አርገን እንሰራለን። ሁለተኛ ላይም ስንሰራ ምን መሆን አለበት ማለት ነው? ስምንት መምጣት አለባቸው። እነዚህ አሁን የምንሰራቸው አበቦች ስምንት መሆን አለባቸው። ገብቷቸዋል? ስምንት መሆን አለባቸው። ክሩ ተጠልፎብኝ ነው። ክሩን እንትን ልበል አስተካክለው፣ አስተካክላለሁ አራት አሁን እዚጋ መንሰለት እንደዚህ ጥብቅ ያለው በኋላ አሁን እዚጋ ሁለተኛ ዞር ላይ ታዩታላችሁ እንዴት እንደሚሰራ እና የመጀመሪያውን እስከምጀምሩ ነው። ከዛ በቃ ራሱ ይመራችኋል። አንድ የመጀመሪያ ካያችሁ ራሱ በቃ እያደገ ሲሄድ ምንም አያቅታችሁ ይመጣላችኋሉ፣ ዲዛይንም ሁሉም ነገር ማለት ነው ግን የምጠይቀው ትንሽ ትዕግስት ይጠይቃል፣ እና አንድ አንድ ስቴፕ ከተሳሳታችሁ ደግሞ በቃ አይመጣላችሁም ስራው። ግን ያው መጀመሪያ ላይ ስቴፕ ባይ ስቴፕ ማየት አለብን ማለት ነው ስንሰራ፣ ማየት በደንብ ካየን ከልባችን ካየን አይጠፋም መቼም ማለት ነው፣ ከአይምራችን ሴቪ ይሆናል። ያው እንሰራለን ታችል ጋር እየጠለቅኩ ነው። እንግዲህ ዙሬ ልገጥም ነው። ትንሽ የቀራኝ አራት አንድ ጥብቅ ቀርቂ ይሰራለሁ ሳልጠን ድጋሚ አሁንም እንደዛው ነው የምሰራው ሶስት ሰንሰረት አሁንም አንድ ሁለት ውስጥ አራት አሁን እነዚህ ዙሩ በጨመረ ሰዓት እነዚህ የምሰራቸው አበባዎች ለአሁን ላይ አሁን ለምሳሌ አራት ነው አይደል? እየወጋን ያለ ነው። ቀጣይ ደግሞ ሰንሰለቱን አምስት እናደርጋለን። ከዛ ደግሞ እዛ የሰራነው ሰንሰለት ውስጥ ስንት እንወጋለን ማለት ነው? አምስት አምስት እየወጋን እንሄዳለን። አሁን ዙሩ ሲገጥምልን ስድስት ሰንሰለት እንሰራለን። ዙር መጀመሪያ፣ አንድ፣ ሁለተኛ፣ ሶስተኛ ዙር ሰንሰለት ውስጥ ከዛ ደግሞ አሁንም ስድስት ሰንሰለት ከሰራን ስንት ሰንሰለት ስንት ውስጡ እንሰራለን ማለት ነው? ሰባት ማለት ነው። ከዛም እንደዚ አበቦቹ እየዞሩ እየዞሩ እየተጠቀለሉ አበቦቹ ሲሄዱ፣ ከዛ አምስትም አራትም አበባ ከሰራችሁ በኋላ ከዛ ደግሞ ሜዳውን ትሰራላችሁ ማለት ነው። ሜዳውን ደግሞ በሌላም በአንድ አይነትም ክር እናንተ ደስ እንዳላችሁ መስራት ትችላላችሁ። እና በጣም ቀላል ነው ያው ግን አሁን መጀመሪያ ላይ ይከብዳል። ግን ከጀመራችሁ አንድ ከሰራችሁት በጣም ቀላል ነው የምር አንድ ሰዓት ባልሞላ አድሚ ውስጥ ትጨርሳላችሁ ማለት ነው። ግን እኔ ቪዲዮ በጣም ስለሚረዝም በዛም ደግሞ እንት ላይ ማድረግ ስለማይቻል አፕዴት ማድረግ ስለማይቻል አንድ ሰዓት ሙሉ ይከብዳል። ዳውንሎድም ቶሎ አይሆንም። በዛ ምክንያት ነው እንደዚህ ባጭር ባጭሩ እያደረ እና እንደዚህ የአስር ደቂቃ ቪዲዮ ስለቅላችሁ ለእናንተም አንተን አይልባችሁም። ጅምሮን ካያችሁ ከዛ ደግሞ ስቴፕቱ ሳሳያችሁ ይገባችኋል፣ ይቀላችኋል። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። የደውል ምልክቷን ማብሩ። እናወዳችኋለሁ፣ አከብራችኋለሁ። እያላችሁበት ሰላም ጤና ፍቅርን ያብዛላችሁ።